ይህ ነገር ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊዝ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው ይህ ነገር ወደ አልሆነ አቅጣጫ እንዳይሄድ፣ ፕሊዝ ቴዲ ለፊራም ነግሬዋለሁኝ። እዚህ ያላችሁም ወንድሞችና እህቶች ፕሊዝ፣ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ስለምናችኋለሁ።

ቁም ነገር እናውራ ከተባለ የምር ያምር። ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታየ ነገር ነው። እውነት ፊት ለፊት አንድ ፕሌን ውስጥ ነኝ። እርዳታ ላይ ስብሰባ ሲጠራ፣ ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ፣ ማን ያልመጣው እሱ ነው። እና ወደ መፍትሄው ግን ግቡ እሺ ቴንክ ዩ ከታች ላውቀው ቅድስት ነበረች። የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል። ይሄ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተሽ አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለምትሆኑ ነገር ትነግሪንና ወደ ሌሎች ይሄዳሉ፣ ከዛ እንጨርሳለን። ቅድስት መቅዶኒያ እየደወልኩ ነው፣ አንዴ ስፒከር ላይ ላርክ ባባይ ይዞ ትጨርስና ሰላም ነው። ሁሉ ሰላም አሁን የምል ከአስር ደቂቃ በፊት ሀያ ደቂቃ በፊት ሀያ ሺህ ዶላር የገባ ወይም ሶስት ሚሊዮን እናንተ ውስጥ የገባ አለ፣ መቅዶኒያ? እስኪ ባንክ ደውያለሁ። በእርግጥ ሶስት አካውንት ስለሆነ ሶስት ነው ጋር ደውያለሁ። ከገባ ይነግሩናል። አዎ ቶሎ ይንገሩና፣ ጻፍልኝ እዚህ ጋር ከገባ። ሶ ሜክ ሹር ያ ገንዘብ መግባቱን ቼክ ማድረግ አለባችሁ ቶሎ፣ ችግር ማናጀሩ ነው። ቃል ነው ቃል ነው ያወቁት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ ሀያም ሺህም ገባ ሀምሳ ሺህ የጀመርነውን አደንጃ አጀንዳ ዳይቨርት አደረገው። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድነው የሚለውንም እንዳትረሱ። ከዛ ምን ማለ፣ ጉሜ ትጨፍራለህ፣ ከዛ ትሄዳለህ። እሱ አይደለም። ያንን እንዳትርሱ የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል። እነሱም ኮንፈርም መደረግ አለበት። ሚኪ ምናምን እየተባለ ነው። እና ካልሆነ ለምን እሱ ልጅ በስንት ነገር ይወቀሳል? እና መጠየቅ አለበት እሱ። ሚኪሻ እንደ ሀሳብ ነው እንጂ እሱ ነው እርግጠኛ። እንደ ሀሳብ አንዳንድ ሰዎች እንደዛ ብለዋል። እና ከሆነ ገብተዋል። አሁን ልርልህ። ይሄ ደግሞ ሌላ ነገር ነው የሚከፍተው። ገብተዋል ከታች ም እኮ በዛ አካውንት ከአሁን በፊት እነ መሲ ብርጅስቶን እየሰጠን የመቀደንያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው። ከታች በዚህ አካውንት ብዙ አስገብተዋል፣ በዚህ አካውንት ብር እያሉ ነው። ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግር ያለው ብዙ ሰው አስገብተዋል። ጅብጠኛ ነው ሚራቸው አሮኖ ለምን ነው ግን መረጃዎቹ አሁን ቴዲ ክሊር ቢክሊር አርግላቸው የተፈጠሩ ነገር። ይሄ ነገር ፐርሰናል አታክ ነው። እኛ እዚህ ጋር ለንቁሶ አይደለም የተቀመጥ ነው። ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት። ባራት ካንሰል እያለችው ነው። ቆይ ቆይ ቆይ ቆይ ቆይ ጌታው ይድረስ እኔማ

ጋ እኔ እኮ ቀድሜ ተናግሬ ያለው ሰላሳ ደቂቃ ሳይሞላ ይህ ካንስል ያደርገዋል ይችላል ብያለሁ። አሁን እን የተጫወተውን እኔ ነግሬያቸዋለሁ ቀድሜ ዞሮ ፍራው ልቴቻን ቀድሜ ነው እኔ የማውቀው እና ቀድሜ ነግሬያቸዋለሁ እንደዚህ እንደሚያደርግ። ይቅርታ አድርግድኝና፣ አን በጣም ይቅርታ እኔ ባንክ ነው ፕሮሰሲንግ ላይ ያለን ነገር ካንስል ማድረግ አትች፣ ማለፍ አለበት። ከዛ በኋላ ትችላለ ካንስል ታደርጋለ። እንዲ ለምንድን ማችለ ባንክ ፕሮሰስ የሆነ ነገር አትችል፣ ፕሮሰሲንግ ካለ አትችል። ካንስል ትችላለህ። አንተ እኮ ኦነር እኮ አንተ ነህ። ከባንክ እንዴ በስህተት ነው ይሄን ነገር ካንስል አድርጎልኝ ከፈለግን አሁን አሁን አሁን ባንክ ላይ ደውዬ አሁን ማሰማ ትችላለህ። ይቻላልሰረው እናለትከራከር በእናትህ እንደኛ ብዙ እናውቃለን። ፕሮሰስ አለው። በአንዴ አይሆንም፣ ግን ፕሮሰስ አለው። ባንኮች ጋ ደውለህ እንኳን አይደለም። ይሄን ዜል ያደረገውን ካንስል ታደርጋለህ። ላይክ ብቻ ቶሎ ፕ ላይ ማድረግ አለብህ። ትችላለህ ፕሮሰስ አለ ያ ሪቨርስ ሊደረግ ይችላል ይቻላል ሁለት ነገር በመጀመር ይወላቸው አንደኛ ሀያ ሺህ ዶላር በአንድ ከባንኩ አይወጣም ልሚት አለን ልሚታችን አሜሪካን ውስጥ ሀያ ሺህ ዶላር አይደለም ሁለተኛ ነገር ፕሮሰሲንግ ካል አንድ ነገር አይሆንም ከዛ ፕሮሰስ ሲል ነው ሊያረጉት ይችላሉ ፔንዲንግ ነው ብለዋል እኮ ገና አልገባም ፔንዲንግ ነው። ኮኔጆ ወይ አቴንሽን ቶ ቶፒኩ መቀየር ነው። እኔ እኮ እሱ አይደለም እኮ እሱ እንዳለው ነው። አስገባ ለ700 ዶላር ነው ይሄ የፌክ የባንክ አካውንት። በቃ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። ምንደ ታወሩት የመቃወቁ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባል፣ አስገባ፣ ከፈለ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል ስንት ነገር ነው የሚበቃ ለማመን? ምን ምንድነው? ስንት ነገር ነው የሚበቃችሁ? እናት እኔ አይ ዶንት ኖ ምን ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት ሰባት ሺህ የምመጣው እኔ ነኝ። አይ ወይ ልውጣላቸውና እናንተ ተጫወቱ። እስካሁን ስጡ እያጠጡ ነ አጀንዳ ያስቀይር ኮመንቱን ሊያደርግ ነው ይሉኛል። ሉጣና ይገላገሉ ደስ ይበላቸው፣ ኦርቶዶክሶች ስለሆኑ። አረ የሆነ በመድኃኒዓለም በእናትህ በዚህ ውስጥ ኦርቶዶክስ ሲሆን እስልምና በምን ይታወቃል እኔ ማኛው እና ቴምብር እዚህ ጋር አለ አይደል? ስኳሽ ብታደረጉት ምን አለበት? አንድ ነገር ነው እሱ። እኛም አንዳንድ ጥሩ ነገር ማድረግ ጥሩ ነው። እንደ ሶስት ዓመት እኮ ነው የረገጠችኝ። እኔ ከእሱ ጋር ለምን ስትፋጭ አቱል ምን አገባኝ ነው መቼም ይቅር የማልለው ሰው ቢሆን ሆን ማኛውስ

እንደ አምስት ዓመት ህፃን ልጅ እኛ ማለት ዘላለም የሆነ አጀንዳ ይነሳል፣ እንደ ህጻናት እንጨቃጨቃለን። ኮመንት ላይ ስደቡኝ እኔን። ምን ይሆናል ብትሰደቡ? እኔ አንድም ቀን እዚህ ከገባሁበት ጊዜ ጀምሮ ኮመንት አንብቤ አላውቅም፣ ለመቀለድ ካልሆነ በስተቀር። በፈለጋችሁ ስደቡኝ። እኔ አይ ዶንት ኬር። ስቴጅ ላይ ተቀምጣችሁ ኮመንት እያነበባችሁ የፈለጋችሁትን ስደቡኝ። በቃ እዚህ ውስጥ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ ነው ስደቡኝ። እ እኔ አይ አም ሶሪ አይ ቲንክ አይ ስፖክ ቱ ኩዊክሊ ይቅርታ፣ ማይ በድ። ስለዚህ የምትሉት ነገር የታዘባችሁት ነገር ከሌለ ኬዙን መዝጋት እንችላለን። ምን ይመስላችኋል? ኖ የሆነ ነገርማ ይ ነገር አሁን ምነው ኮኔክሽኑ ምናምን ነገር አሁን ወደ ብሔር መሄዳ ያንን ራሱ ፋይት ማድረግ አለብን። እስና እና ቢ ይህ አጀንዳ ሊሆን አይገባም። እኛ ብሄር አታክ እያደረግን አደለም። እሱንም አታክ እያደረግ ነው አደለም። ኢት ኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣ። ይሄ መደገም መደጋገም አለበት። የፐርሰናልም ማታክ አይደለም። ከሱ ጋር እኔ ምንም ጥላቻ የለብኝም። አይዶንቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያውቅም። ወር ጎድ ነበር፣ እስከዛሬ ምንም አይነት ችግር የለብን። እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ በቃ ራሳችሁን ችላችሁ መከራከራ ችሉ ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኛ አይባልም። በደና ጊዜ ዞር ብለን ማናስበው ማህበረሰብ በችግር ጊዜ ምን? እኔ እድሜ ልኬ እድሜ ልኬን እኮ ብሔሮች እንዳይነኩ እኮ ስከላከለ ኖርኩ። ልጅ ነኝ እንዲህ ያሉት እኮ ነው፣ እየመከርን እኮ መመለስ ያለብን። የግልህ ችግር የግልህ ነው፣ ማህበረሰቡን ትለቃለ ስ ጉዳይ ላይ አተኩር። ሌባ ከሆንክ ለራስን ነው፣ ሌብነት ማህበረሰብ ሌባ ሁንልኝ አላለም። ሀብታም ከሆንክ የግል የጥረት ውጤት ነው። ሀብታም ነ ጎበዝ፣ ለወጣበት ማህበረሰብ ቦኖ ውሃ አስገባ፣ መንገድ አስገባ፣ ትምህርት ቤት ገንባ። ችግር ችግር አትንገራቸው። ችግር ችግርን በግል ፍታ፣ በተቻለ መጠን አንተ እያልኩን ወይም አንቺ እያልኩን ሳወያይ የነበረው ይሄ የተጣባን መርገምት እኮ ነው። በግል ስናናገራቸው ወደ ቡድን ውስጥ አትግቡ። ስለዚህ ይህን ውይይት የጀመርኩት እኔ ስንወያይ የነበረው እንደ ተምርና እንደ ፍራ ሁለት ብቻ ነው። ሁለታችሁም መሬት ላይ እግራችሁን ረግጣችሁ እንደ ተመርና እንደ ፍራውላ አውሩ። ሌላ ቦታ ላይ የምታወሩት ወሬ አይመለከተኝም። እኔ የሚመለከተኝ እኔ ቤት የምታደርጉት ውይይት ነው። ሰው እንደ ግለሰብ የታዘባችሁትን ተናገሩ። ኦኬ። ከዚህ በላይ ታዲያ ምን እናርግ? ከዚህ በላይ የሰለጠነ ውይይት እንዴት እናደርገሽ? አንዳንዶቻችሁ ሃይማኖት ውስጥ እገባላችሁ፣ አንዳንዶቻችሁ ብሔር ውስጥ ትገባላችሁ፣ አንዳንዶቻችሁ ሌላ ነገር ውስጥ ትገባላችሁ። እንዴት ነው ታዲያ የምንወያየው ጎበዝ? ስለዚህ ፕሊስ አሁንም ስናወራ ተዋቸው እነሱን የታዘባችሁትን ነገር ሆነና፣ ሉጣኔ እንሰነባበት። ግርማ መቶ ላ ምትለዋለ ወንድሜ ስልክ ገባበት ቅድስት የምትዮ አለ። በጣም ከይቅርታ ጋር፣ ከይቅርታ ጋር ፕሊስ። አሁን የገባት እንደገባው ማይክ መክፈት አይጠበቅብኝ ነበር። ፕሊስ ወንድሜ ለፊራም ነገር በውስጥ ለአንተም፣ ቅድም ደውዬልህ ቢዚ ስለሆንኩ በአጭር ነው ያወራን። ፕሊስ ቴድ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት፣ ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር፣ ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አልሆነ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁኝ። እዚህ ያላችሁም ወንድሞችና እህቶች ፕሊዝ በክርስቶስ ስለምናችኋለው፣ በእግዚአብሔር ስም ለምናችኋለው ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወዳልሆነ አቅጣጫ እንዳይሄድ ቴድዬ ፕሊስ፣ የሃይማኖት መሪዎች ይግቡበት እዚህ ውስጥ አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋር እና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። አገር የተጨነቀው ፕሊስ በክርስቶስ ለምናችኋለሁ። ይሄ ነገር ይቁምና ኦኬ። ብዙ ጊዜ አንድ የሁለት ሽምግል እናድርጋቸዋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼቆች ገብተውበት፣ ፓስተሮች ገብተውበት፣ ማለት መቆም ያለበት ነገር ይቁም። ለሀገራችን እንደገና ደግሞ ሌላ ነገር እንዳይሆን፣ ወደ አልሆነ አቅጣጫ ይሄዳል። ፕሊስ፣ ይሄ ልል የገባሁት በጣም ይቅርታ፣ ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ፣ አንዱ አንዱን እየወለደ አንዱ አንዱን እየሳበ ልክ እንደ ሹራብ ክር ውሉ ራሷ ሊገኝ አልቻሉም። እና ፕሊስ ሁላችሁም፣ የሆኒም ቶሮንቶውም ቴዲ በዛ በኩል ፊራም ነግሬያለሁ፣ ገብቼም እዚያ ነግራችኋለሁ። እኛ ጨነቀን በእውነት ወገኖቻችን ናችሁ፣ የምንወዳችሁ የምናከብራችሁ ሰዎች ናችሁ። ግን ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ሂዱ። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን እንትን ይላል? እና ፕሊስ ይሄ ለለ የገባውት እግዚአብሔር ይስጥልን። ፕሊስ ቢቋረጥና በውስጥ መስመር እኛ ሰዎችን ወይ ብንፈልግ ካህናት፣ ፓስተሮች፣ ሼኮች ገብተውበት ከእስልምናም ከየትኛውም ሃይማኖት ያሉ ገብተውበት እንዳገር ያልሆነ ችግር እንዳይከሰት እሰጋለሁ። እና ይህ ልለ የገባት ቴዲዬ ፕሊስ ከልብ አመሰግናለሁ። እኔ በበኩሌ ኃላፊነት የሚሰማኝ ሰው ነኝ። በኃላፊነት እንደሚሰማው ሰው ነው። ማሳዋይ የምታውቁኝ በስህተት የሃይማኖትም የብሔር ስምም ተጠርቶ አይጠለጠልም። ቤት እናቱ የወለደችው ሰው ናደረገው ሌላ ቦታ ላይ እንደዚህ ካያችሁ ያያችሁበት ቦታ ላይ ሄዳችሁ በትመክሯቸው በትገሰቸው። እኔ ይሄው እያገድኩ ያለሁት እንሱን ነው። ተናደው ሲናገሩ በስህተት እንደዚህ ነገር አላስተናገድም አዋያን ብለዋል። መጨረሻው ጥግ ድረስ ሄዳሉ። ከዛ በኋላ ፍርድ ለእናንተ አደርሳለሁ። እኔ ወደ ሌሎች ጉዳዮች እሄዳለሁ። እናንተ በበኩላችሁ ምን ምትወ እየተወጣችሁ ሀላፊነታችሁንም እናንተም እየተወጣችሁ እንደዚህ አይነት ምልክቶች ያያችሁበት ቦታ ላይ ሄዳችሁ እዛ ነው ጫን ማለት ያለባችሁ። እኔ እዚህ እየደረግኩኝ ነው፣ እንደምታየውኝ እየደረግኩኝ ነው። እኔ በዚህ አውድ ኤርሚ በጣም አክብረው ሰው ነው፣ የእግዚአብሔር ሰው ነው። ስለ ሀሳቡ ከልብ አመሰግናለሁ። እኔ እንግዲህ በተቻለኝ መጠን ጥረት እያደረግኩ ነው ያለሁት። ለማለት ያለው እንግዲህ ከ18 ዓመት በላይ የሆነውን ሰው በግላ አስብ እያልኩኝ እየመከርኩ እንግዲህ እንደ ጻለች በጣም ያሳዝናል። ብቻውን ይመጣል እኛ ይለኛል። ብቻዋን ትመጣለች እኛ ትለኛለች። ስንት እንደሆኑ አላውቅም። እኔ ማያው አንድ ሰው ነው ስታወሩ እኛ ነው የምትሉት። እና ይህ መስተካከል አለበት ለማለት ያለው እሺ። ቅድስታችን ምን ትያለሽ? እውነት ለመናገር ይሄ ጉዳይ በጣም ወደ አልሆነ ነገር ውስጥ እየገባ ያለ ይመስላል እና ልክ ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። ሰዎች አጭበርብረው ገለው ብዙ ነገር ሲያደርጉ ቆይተው ልክ መጠየቅ ሲመጣ፣ ይሄ ልክ አደለህም ሲባል ብሔር ውስጥ ሃይማኖት ውስጥ መወሸቅ የተለመደ የትሬንድ ነው ኢትዮጵያ ውስጥ ይህንን እናውቃለን። ይሄን ደግሞ ህዝቡም ያውቃል። ሌቦች፣ ገዳዮች፣ ዘራፊዎች ህዝቡን ዘርፈው ገለው ሲጨርሱ ልክ የሆነች ነገር መነቃነቅ ሲጀምር ሮጠው ብሔራቸው ውስጥ እንደገቡ ነገር አሁንም የተጀመረው እሱ ነው። ይህ ጉዳይ የግለሰቦች ጉዳይ ነው። ብሔር ውስጥ መግባት አይችልም። ብሔር ውስጥ ሊያስገቡ የፈለጉ ሰዎች በአንዳፈን የፈለጉት እውነት ስላለ ነው። ሲጀመር እኮ ጥያቄው እኮ ይሄ አይደለም። በቃ የሁለቱ ጉዳይ መጣ። ቴምር ተጭበርብር ያለው አለች አላጭበረበርኩም፣ ማለት ማስረጃ አምጡ ተባለ። መጨረሻ ላይ ጥሎ ወጣ፣ በቃ አለቀ። ዋናውን ጉዳይ ትቶ ወደ ሌላ ነገሮች ሄዶ ነገሩን መአት ሰዎች እንዲገቡበት አድርጎ ዛሬ ከሱ ግንማ ካልቆምን እኛ ምን አይነት ኦሮሞዎች ነን ምናምን የሚሉ ሰዎችን አሰልፎ አጀንዳውን ማስኬድ ይሄ ትክክል አይደለም። ምክንያቱም በቃ ሌባ ሌባ ነው። ያጭበረበረ ሰው አጭበርብሯል ከየትኛውም ብሔር ቢሆን። እሱ ከኦሮሞ ስለመጣ በቃ መጠየቅ የለበትም? ለምን አይጠየቅም? የኦሮሞ ሕዝብ ሌባ አይደለም። በዚህ መሸሸግ አይቻልም። እዚህ ጋር እዚያ ሄደው ማአት ነገር እያደረጉ ያሉ ሰዎች ፍላጎታቸው ሌላ ስለሆነ ነው። አንደኛ እስከ ዛሬ ድረስ በመጡበት መንገድ አጋለው ሰዎችን አቀያይመው ህዝብ ማህበረሰብ ከማህበረሰብ አጋለው ኦረዲ ተነቅቶባቸው የሰው ደም እጃቸው ላይ ቁጭ ብሎ የሚጮሁባቸው ሰዎች ናቸው። እንደገና አጀንዳ ይዘው የመጡት ይህንን ማንም ኢትዮጵያ አይቀበላቸውም። እዚህ የተደረገ ያለው በማህበራዊ ሚዲያ በመጣ ማስታወቂያ አምኜ ሄጄ ተበልቻለው። ይሄ በፍርድ ቤት መፍታት አይቻልም፣ ይታወቃል። ህጋዊ መንገዱ ሁሉ ዝግ ነው። የሞራል ጉዳይ ነው ብላ ይዛ የመጣች እህታችን ናት። የሞራሉን ጉዳይ ማህበረሰብ እንደ ማህበረሰብ ነው ማየት ያለበት። ከዚህ በኋላ እኔ በተጭበረበርኩበት መንገድ ሌሎች ሰዎች መጭበርበር የለባቸውም፣ በተለይ ሴቶች። በዚህ መከራ ውስጥ ያሳለፈችውን ነገር ይዛ ነው የመጣችው። የተለየ ነገር አልመጣም። ሀቅ ያለው ሰው ያን ሁሉ መንገድ ይዞን አይሄድም ያን ሁሉ ውጣ ውረድ ያን ሁሉ ማስረጃ መደበቅ እንደገና ዛሬ ይሄን አውጥቻለሁ ማለት ወገቤን አመመኝ፣ ምን አይሰራም። ሀቅ ያለ ሰው ትክክለኛውን ነገር ይዞ መጥቶ ምናልባትም እንኳን እሷ የተበደለች መስሏት ከሆነ ይሄንን ክሽ አቁም ያለው ብሎ ነገሩን በአጭር መዝጋት ይቻል ነበር። እኔ የሚገባኝ የብዙ ሰዎች መከራ እጃቸው ላይ ያሉ ሰዎች አያርፉ፣ በደንብ አይተናል። ከዛ ደግሞ በጣም አደገኛው ነገር ብዙ ማስረጃዎች እየመጡ ለመከላከል የሚሄዱ ሰዎች ርቀት በጣም እየገረመኝ ነው። እነዚህን ሰዎች ነው አምኖ ሰው ሲከተል የነበረው። እነዚህ ሰዎች የብዙ ሰዎችን ሀቅ በልተዋል ማለት ነው። አሁን ዛሬ ሚዲያ ላይ መጥተው በየትኛውም ወገን ሆነው ስድብ የጀመሩ ማንቋሻሽ የጀመሩ፣ በተለይ ሴቶችን አቢዩዝ ማድረግ የጀመሩ እችል ተበድያለሁ ብላ መታ እንደገና የሰዳቢ ሰራዊት የተሰራባት የመጣባት ለማሸማቀቅ ከዚህ አካባቢ ለማጥፋት እንዲህ አይነት ጥያቄ የጠየቁ ሰዎችን በሌሎች ሰዎች አታካ አድርጎ እውነትን የመደበቅ ስራ እየተሰራ መሆኑን በደንብ እያሳየን ነው ይሄ ማህበራዊ ሚዲያ። ስለዚህ ሰዎች የተጭበረበሩት ማህበራዊ ሚዲያ ላይ ነው፣ አጭበርባሪዎችን መጋለጥ ያለባቸው በመጡበት ፕላትፎርም ነው። ይሄንን ለመሸፈን መሄድ በፍጹም እንደ ማህበረሰብ አያዋጣንም። ማን ኦሮማ ያድንህ አማራ ያድንህ፣ ሌባ ሌባ ነው። ይሄ ማንም ወገን አይደለም። እኔ ዘይነጭ ጅም ቤት እየሰማው ነበር። በጣም ነው የሚያሳፍረው። እኔ አንድ ነገር ብቻ ማለት ፈልጋለሁ። ፍላው እኔ መለስ ስር ነው ያደኩት። እኔ እዛ ስርዓት ውስጥ ነው ያደኩት አለ እዛ ስርዓት ውስጥ ያደጉ የኦሮሞ ልጆች ምን እንዳደረጉ እናውቃለን። ስፔሻሊ ወለጋ ላይ ማዕድኑ የት እንዳለ ጠቋሚዎች ነበሩ። ዘራፊዎች አብረዋቸው ይዘርፉ ነበር። የኢትዮጵያ እስር ቤቶች የኦሮሞ ልጆች መከማቻ እስኪሆን ድረስ ይሄንን በውስጥ ሲሰሩ የነበሩ ራሳቸው የኦሮሞ ልጆች ነበሩ። ዛሬ ኦሮሞ ነው ልከልለው ብለህ የመጣህ ሁላ ትላንት ምን ሲያደርግ እንደነበረ ሄደህ ጠይቅ። ምን ማለት ነው? እዛ ስርዓት ውስጥ የነበሩ ሰዎች አብረው ዘራፊዎች ነበሩ፣ ገዳይ አስገዳዮች አሳዳጆች ነበሩ። ይሄንን መጠየቅ አቁመህ የሆነ ሰው ኦሮምኛ ስላወራ ተነስተ መተህ አያይ እንደዚህ አይደረግልኝ ብሎም አይነት ሜሶችን አይተናል። ከፊሎች ነገሩን ለማጣፋት የሚሄዱ አለ። ከፊሎች አዚፍ ፊራውል ማለት የኦሮሞ ህዝብን የሚወክል አይደለም፣ ተምር የአማራ ህዝብን የምትወክል አይደለም። እዚህ ቦታ ላይ ዘሮቻቸውን ይዘው አልመጡም። እንደዚህ ሊፈጠር ይችላል፣ እንደዚህ ሊፈጠር ይችላል የሚሉ ሰዎች they are cowards ናቸው they are trying to create something ኃይል፣ ሊያደርጉት የፈለጉት ነገር አለ ስለዚህ ዶንት ሊስን ደም ዴ አር ናት ዘ ዋን እንደዚህ አይነት ነገሮችን የሚያገናኙት። በሁለቱ መሀከል ላይ የተፈጠረው ጉዳይ ግን በነገራችን ላይ አዲስ አዲስ እንትን ራሱ ተፈጥሮ አሜሪካ ውስጥ አዲስ በነገራችን ብዙ ነገር ሊያስሄድ ይችላል። ይሄዱበት ያለው ጉዳይ ሁለቱንም የሚያስጠይቅ ቱ ዘ ኤክስተንት ዲፖርት ሁሉ ያስደርጋቸዋል። ነገሩን መቋጨት ያ መቀየር ባሉበት መንገድ መቀየር ነው እንጂ ፍራውድ ራሱ አንዱ ፍራውድ አሜሪካን ምድር ውስጥ ገንዘብ ማጭበርበር ሲቲዘንስ ቢኖርህ እራሱ ያስወርዳል። ከዛ ባሻገር ፊራውን ሞጣ ቤት ገብቶ ስለምታፈቅረኝ ነው ምናምን እያለ ከዛ ካስታረቃችሁ በኋላ እናንተ ከተለያያችሁ በኋላ ሲያደርግ ነበር። ለምንድን ነው የሴት ልጆችን ክብር በዚህ ልክ የሚያወርዱት? ኦኬ አንተ ጋር መጣች እንበል የሆነ ነገር ልገዛ፣ ከዛ በኋላ ስታስረክባት ሀጋረገችን ደዛት በዚህ ልክ ነው